በቀጥታ ወደ እናንተ እየደርሰ የሚገኘው ዜና መጽሔታችን አሁንም እንደቀጠለ ነው። አሁን ደግሞ የንግድና ምጣኔያዊት መረጃዎች ወደ እናንተ የሚደርሱበት ሰዓት ነው። መረጃዎችንም ወደ እናንተ ልታደርስ ባልደረቤ ቤተልሔም ገበየሁ ዜና ጋር ነው ምተኙ ቤቴ፣ እንኳን ደህና መጣሽ። መልካም ጊዜ። አመሰግናለሁ። በድጋሚ እንደምን አላችኋል ተመልካቾቻችን? ከሰዓቱ የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ። የገና በዓልን ለማክበር በዋዜማው የከብት ገበያው ሞቅ ደመቅ ብሏል። የ2015 የገና በዓል የከብት ገበያ ዋጋ የተሻለ መሆኑን ገዢዎቹ ተናግረዋል። ዘጋቢዎቻችን የቆም ሰዓትና ሌሎች ግብይቶችን ተመልክተው ቀጣዩን ዘገባ አዘጋጅተዋል። አብረን እንከታተል። አመሰግናለሁ። እንደምላችኋል ተመልካቾቻችን፣ ለምን ላይ ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በባህር ዳር ከተማ እንግዲህ ከሌሎች ባልደረቦች ጋር እየተዘዋወርን የባህል ገበያው ምን ይመስላል የሚለውን እናስቃኛቸዋለን። አብራችሁን ቆዩ። ከ26 27 ብር ዛሬ 20 ብር ነው እየተሸጠ ያለው ማለት ነው። ቅናሽ ነው። ዛሬ ቀዝቀዝ ያለ እንደ በፊቱ አይነት ስሜት የለውም። ምናልባት ወይ ምርቱ በዝቷል፣ በዛ ገባብ ሰው ቀኑ ሳይሆን አላቅም ይህን ታል የሚባል አይደለም። የበዓል ስራ አይመስልም። ጥሩ ነው በቃ የበዓል አይነት ጭንቅ ምናምን የሆነ ዋጋ አይደለም ያለው። በጣም ምርጥ ነው። አሪፍ ነው በጣም የዘንድሮ። በበዓላት ጊዜ እንግዲህ የቅቤ ገበያውም የሚደራበት ወቅት ነው። አሁን የበዓል ገበያው ምን ይመስላል? ሻጮችንም ገዢዎችንም እናናግራለን። ተከተሉ። እንደምናልስ እንደምናልሽ። እንኳን አደረሰሽ በዓል። እንዴት ነው? ቅቤ ላይ ያለው የዋጋ ጭማሪ ብዙ አይደለም እንደ በዓል ማለት ነው። ነገር ግን የሸማቾች ብዛት ያን ያህል ነው እንደ በዓል የሚጠበቅ አይደለም። ይህ በዓል ሸመታ ያው ፈዘዝ ያለ ይመስለኛል። ብዙም የገና ስለሆነ ቀዝቀዝ ያለ ይመስለኛል። አሁን ቅቤ ነው የገዛሁት። ለስጦታ ነው ለእኔ አይደለም። ከአምስት መቶ ብር ጀምሮ የተሻለ ቅቤ አለ እስከ ስድስት መቶ ብር ድረስ ቅቤ አለ። በሳልና ያልበሰለ ምናምን ብለው የሚከፋፍሉት ቅቤ አለ። ያው ጥሩ ነው። አሁን ደግሞ ወደ ዶሮና እንቁላል ገበያ ገብተናል። እንግዲህ እንደምታዩት ገበያው ሞቅ ሞቅ እያለ ነው። ወደ ውስጥ ገብተን ደግሞ የእንቁላልና የዶሮ ገበያውን እንቃኛለን። ያበሻ ናቸው የፈረንጅ አይደሉም፣ ግን ሶስት አይነት ደረጃ ነው ያለው። ትንሹ ስድስት መቶ ነው። ከዚያ ከስምንት መቶ እስከ ሰባት መቶ ድረስ አለ። ከባለፈው ካለው ከባህል ዛሬ የተወሰነ ለውጥ አለው። ለምሳሌ አሁን የቅበላው ጊዜ አሁን በጣም የወረደ ነበር በገበያው ያን ጊዜ አምስት መቶ ስድስት መቶ ገዝተን ግን 400 ነው የሸጥነው፣ ሄደ የወረደ ነበር። ዛሬ ግን የተሻለ ነው ብለን ምን ይዘውኛ ሰባት ከሀምሳ ነው የገዛው ዶሮ ካለ ከነበረው ትንሽ የመጨመር ነገር አለ መሰለኝ። አው የተሻለ የተሻለ ዶሮዎች እያየን ነው። አው እንግዲህ ዋጋም እስከ ሰባት ከሰማንያም ለነገሩ ሲባልም ነበር። አሁን እስከ ሰባት ከሰማንያ እስከ ስምንት መቶም እያሉ ነበር። ዶሮ፣ እንቁላል፣ በግ፣ ሽንኩርት የተለያዩ ነገሮች ያው ለበዓል የሚያስፈልጉ ነገሮችን እየገዛ እንገናኛለን። ከስምንት ብር እስከ አስር ብር ባለው እንቁላል እየተሸጠ ነው ያለው። ዶሮ ከአምስት መቶ ብር ጀምሮ እስከ ሰባት መቶ ብር እስከ ስምንት መቶ ብር የተሸጠበት ሁኔታ ነው ያለው። ሽንኩርት ጥሩ ነው፣ ግን ያው ሀያ ሶስት ሀያ አራት እየተባለ ነው ያለው ኪሎ። ከሳምንት በፊት አስራ አምስት ብር ምን ነበረ። ትንሽ ጨምሯል ከነበረው ማለት ነው። ምክንያቱም አምስት መቶ የነበረ ዶሮ አሁን ሰባት መቶ እየተጠራ ያለበት ሁኔታ ነው ያለውና ከዋጋ ንረቱ ውጭ ጥሩ ነው ብዬ ነው ማሰቢያው። ግን ሰው እየደፈረ ያም ሆኖ ማለት ነው። እሺ መልካም በዓል። አመሰግናለሁ። የሽንኩርት የቅቤ የእንቁላልና ዶሮ ገበያውን ሳስቃኛችሁ ቆይቻለሁኝ። የበግና የፍየል ገበያውን ደግሞ ባልደረባዬ ባለሙያ የሚያስቃኛችሁ ይሆናል። መልካም በዓል። አመሰግናለሁ ሰላማዊት። እንግዲህ በባሕር ዳር የበግና ፍየል ገበያ ነው የተገኘሁት። በተለይ አሁን ባለሁበት አካባቢ በጎች በብዛት የሚሸጡበት አካባቢ ነው። እንግዲህ የገበያ ሁኔታ ስንመለከት በተለይ ኢትዮጵያ ካለፈችበት ሁኔታ አንጻር ስንመለከተው በአሁኑ ጊዜ ከ3000 ጀምሮ እስከ አስር ሺህ ድረስ የሚሸጡ በጎች እንዳሉ ዞር ዞር እያል ስንጠይቅ ነበረ ተመልክተናል። እንግዲህ በአጠቃላይ ስንመለከተው ከ5000 እስከ 7000 ባለው ጥሩ የሚባል በግ የሚሸጥበት አካባቢ ነው። በተለይ 6000 እስከ 7000 ባለው ጥሩና መካከለኛ የሚባሉ በጎች ጥሩ ስጋ ያላቸው በጎች የሚሸጡበት ዋጋ መሆኑን ዞር ዞር ብለን ተመልክተናል። እንዲሁም ደግሞ እስከ 3000 ድረስ ደግሞ በጣም ዝቅተኛ የሚባል በግ የሚሸጥበት ከዛም ደግሞ ከፍ ብሎ ደግሞ እስከ ከ8000፣ 9000 እስከ 10000 ደግሞ በጣም በደንብ የደለቡ ጥሩ ስጋ ያላቸው በጎች የሚሸጡበት መሆኑን በዞር ዞር እያል ስንመለከት ቆይተናል ማለት ነው። የዘንድሮ ገበያ በጣም ቅናሽ ነው። በጣም ዘንድሮ የወረደ ነው። ገቢያው ዘንድሮ በጣም የሞተ ነው። ገዥም በጣም ቀዝቃዛ ነው። እንዴ በወቅታዊ ችግር መሰለኝ በጣም የቀዘቀዘ ነው፣ ገዢም ነው ዘንድሮ። በጣም አምስት ሺህ አራት ሺህ ነው በቃ፣ ዝቅተኛው። አዎ አምስት ሺህ አምስት እስከ ስድስት ሺህ እዛ በላይም አለ፣ ግን እንደ እንደ በጉ ነው። ግን ዘንድሮ በጣም ገቢው በጣም የወረደ እና የሞተ ነው የገበያ ከአምነው አንጻር ትንሽ ወደድ ብሏል። አሁን ካለው የሰው ሁኔታ አንጻር በገዝቶ በዓል ለማሳለፍ ትንሽ አስቸጋሪ መጥቷል። ነው እንግዲህ ሰው በየቻለው አቅም የሚችለውን እየገዛ ለመዋል እኔም አሁን ለመግዛት አስቸጋሪ ሆኗል። ዞሮ እንዳቅማችን ገዝተን በዓሉ ማሳለፋችን አይቀርም ግድ ስለሆነ እስካሁን ትንሽ ዋጋ ብለው የጠሩልን ሶስት ሺ ሰባት መቶ ነው በግ። ከፍተኛ ዋጋ እስከ ስምንት ሺህ ድረስ አለ። ስለዚህ ሰው እንደ የራሱ ምርጫ እየገዛ ይውላል ማለት ነው። ግን አማካይ አሁን መሀል ላይ የምትለው በ5000 5500 ድረስ የተሻለ በግ ታገኛለህ። የገበያውን ስንቃኝ ቆይተን የፍየል ገበያን የተገኘ ነው። እዚህ የምንገኝበት አካባቢ እንግዲህ ጥሩ ጥሩ ፍየሎች ያሉበት አካባቢ ነው። ፍየሎች በብዛት የሚሸጡበት ቦታ ላይ ነው ያለነው። እዚህ እንግዲህ ከ5000 ከ6000 እስከ 14000 ድረስ የሚጠሩ ፍየሎች አሉ። እንግዲህ በአጠቃላይ ግብይቱ ምን ይመስላል የሚለውን እስቲ ከሚሸጥ ሰው ጋር ቆይታ ላድርግ። ወንድሜ እንኳን አደረሰ። የገበያ ሁኔታ ውስጥ ካምናው ከዘንድሮ ምን ይመስላል? ከአስር እስከ አስራ አንድ የሚሸጡ ፍየሎች አሉ። ይው እንደ አይነቱ ነው። እስከ ስምንት ሽም አለ እስከ አስር ሽም አለ። አሁን እንደው በስንት ስንት ትሸጥሃል? በዋጋ ደረጃ ቢያስ ዘጠኝ ሺህ ትሸጣለ። ሰማኒያ አምስትም አለ ሰባት ሽም አለ ስድስት ሽም አለ እስከ አምስት ሽም ባለው አለ እንዳ ም ደረጃው ነው እንግዲህ አምስት ሺህም እስከ አስር ሺህም ይሸጣልና፣ መሰረታዊ ልዩነታቸው ምንድን ነው? መሰረታዊ ልዩነታቸው የስጋ ልዩነት አላቸው። በቃ እሱ ድረስ አሁን ይዛ ያምሹ እና ያስርሹ ልዩነት የተለያየ ነው ማለት። ዘንድሮ ገበያ ቀንሷል ነው ጨምሯል ነው የሚባለው? ጨምሯል ነው፣ በጣም ጨምሯል። አሁን አምና 7 6000 የሚሸጠው ዘንድሮ 11000 12000 አለ። የበግና የፍየል ገበያ ምን እንደሚመስል ወደ እናንተ በተመለከታችሁት መልኩ አድርሻለሁ። አመሰግናለሁ አቢብ ተመልካቾቻችን እንኳን ለ2015 ዓ.ም የገና በዓል በሰላም አድረሳችሁ ለማለት እንወዳለን አሁን እኔ የምገኝበት በባህር ዳር ከተማ ሰባታሚ ተብሎ እየተጠራ በሚገኘው የከብት ገበያ ውስጥ ነው እንግዲህ የዘንድሮውን የገና በዓል ለማክበር በዋዜማው በዚህ በከብት ገበያ ውስጥ በርካታ ገዥና ሻጮች ነው የሚገኙት የተለያየ መጠን ያላቸው ከብቶችም እዚህ ገበያ ውስጥ ይገኛሉ ዞር ብለን ተዘዋዙረንም ለመመልከት እንደሞከር ነው እንግዲህ የተለያየ መጠን ያለ ለእርድ እንስሳቶች በተለይም ደግሞ ካምኖ በተሻለ ሁኔታ ያን ያህል የተጋነነ ባይሆንም ካምኖ በተሻለ ሁኔታ እንደሆነ ሻጮችና ገዢዎችም ነግረውናል ማለት ነው። በተለይ አምና የነበርንበት ሀገራዊ ሁኔታ ይታወቃል። ከዛ አንጻር የእንስሳት ለእርድ እንስሳት የሚቀርቡ ከብቶች ቁጥርም ያን ያህል ዝቅተኛ ነበር። ዘንድሮ ግን በበቂ መጠን እዚህ ገበያ ውስጥ እንደምንመለከተው በበቂ መጠን ለእርድ እንስሳት የሙሉ ከብቶች ይገኛሉ። ገበያውም እንግዲህ ከፍተኛ እስከ 60 ሺህ ብር እስከ 5 50 ሺህ ብር ሲሸጥ ወይም ደግሞ ሲገበያዩ ተመልክተናል። ዝቅተኛ እስከ 28 እስከ 30 ሺህ ብር ደግሞ ማንኛውም ሰው በአቅሙ የሚገዛበት እድል እንዳለ ነው እንግዲህ ለመመልከት የቻል ነው። የገበያው ሁኔታ ካምናው ዘንድሮ ትንሽ ከፍ ያለ ይመስላል፣ ግን ያን ያክል ደግሞ ህብረተሰቡ እንዳማረረውም አይደለም። ለምሳሌ ከፍተኛ የከብት ዋጋ እስከ 65 ድረስ አይቻለም። መካከለኛ እስከ 50 እና ዝቅተኛ ደግሞ ሰላሳ ሀያ ስምንት ድረስ ይገኛል። ከአምና አንጻር በከፊል ጨምሯል። አሁን አምና እስከ ሀያ ስምንት እስከ ሀያ ስድስት መወርደን ገዝተናል። ላም የሆኑ ከብቶችን ወስደናል። ከፍተኛው እስከ ሀምሳ አምስት እንደዛ ነበር የዛሬ ዓመት። አሁን እስከ ስልሳ አምስት ደርሷል። ከፍተኛው ዝቅተኛ በቃ ከሰላሳ ሰላሳ ደህና ነገር ታገኛለህ። ላም የሆነ ነገር ማለት ነው ከዛ ውጪ ከፍተኛ ዋጋ እስከ 65 ድረስ ደርሷል። ስለዚህ ከአምናው ሲነጻጸር አሁን ትንሽ ከፍ ያለ ይመስላል ከዋጋ ኑሮ ውድነት አንጻር እንደዛ ብለን እንገብታለን። ይሄ እንግዲህ አሁን በሬ ተራ ነው ያለሁት ከብት ተራ ነው ያለሁት ከብት ገበያ ላይ ያው ካሳለፍነው ጊዜ አኳያ ስናየው ዛሬ የተሻለ ነው። ምክንያቱም እስከ ከፍተኛ ጥሪ 65 ሺህ ድረስ አለ። ዝቅተኛ እስከ 30 ሺህ እስከ 25 ሺህ ድረስ አለ እና ስንገባ ፈርተን ነበር ውስጥ ከገባን በኋላ ግን እንደዛ አይነት ጥሪው ስናይ ያው የተረጋጋ ገበያ እንዳለና የተሻለ ነገር እንደምናገኝ ተስፋ አድርገን ነው እንግዲህ እየዞርን ያለ በተሻለ መልኩ። በተለይም ደግሞ አሁን ላይ ካም ነው በተወሰነ መልኩ ጭማሪ ቢያሳይም ይህ የሆነው ደግሞ በተለይ ለማድለቢያ የሚጠቀሙበት የፋጉሉና ሌሎችም ግብአቶች መጨመራቸው እንደ ምክንያት አንስተዋል ሻጮች ማለት ነው። በገዦች በኩል ደግሞ የተነሳው ካም ነው በተሻለ ሁኔታ የምንፈልገውን ለማግኘት እንግዲህ ይኸው በሬ በወቅቱ የአምናና የዘንድሮ በጣም ልዩነት አለው። ዘንድሮ ቀለው ጨምሮ ብናም በጣም ከመጠን በላይ የዛማ አንጣር ተነስቶ በሬ ሙድ ነው አሁን ያለው ይህ አሁን 51500 ነው የተሸጠ ስለዚህ በተለይ ትኩረት መንግስት የሚያደርግልን ከሆነ አቀለው ላይ ትኩረት ቢያደርግልን የተሻለ ይሆናል። አሁን የአኩሪያ ፍርሽካ አርባ ብር የምንገዛ ኑጋ አርባ ብር የምንገዛ ጓያ 35 ብር መንገዛ ስንዴ ፍርሽ፣ ካሁን ስንዴውን ርካሽ ነው ነበር፣ 9 ብር 8 ብር የምንገዛው እቃ ነው ነበር ግን አሁን 25 ብር የምንገዛው ከዚህ ከዚህ አንጣር ነው። አሁን ከብቱም ሊጨምር የቻለ ከዚህ ከዚህ አንጣር ነው። ራሱን ችሎ መንግስት እንደሸቀጥ የከብት ምግብ ነገር ማከፋፈያ ያበጅልን አሪፍ ነው። ዘንድሮ ቢያንስ አንበሬ ላይ ባምነው እይር ስናየው የ15 ብር ጭማሪ አለ ስናየው እንደው ዘንድሮ 15 ሺህ ብር ጭማሪ አለ። አምና ይህ ሰሞን እንደዚህ የኔቱ በ30 ሺህ ብር በ35 ሺህ ብር ውድ ከብሎ በቃ 40 ሺህ ነው የነበረ። ዘንድሮ ግን በጣም ልዩነት አለው። የማድለቢያውም ዋጋ እየጨመረ ስለመጣባቸው አሁን እኛ ደግሞ ከምናገኘው ገበያ አንጻር ስለምናይ ነው እንጂ አሁን የክፍት ገበያ ዋጋ ከሌላው ሀገር አንጻር ስታር አዲስ አበባ ላይ በጣም ከፍተኛ ነው። አሁን በአሁኑ ሰዓት እየተጠራ ያለው እና እዚህ እንደውም ይሻላል ብዬ ነው እኔ የምገምት ያን ያክል ህብረተሰቡን የሚያማርር ዋጋ አላየሁም። ዛሬ እንግዲህ ገበያውም በዚህ መልኩ በደመቀ ሁኔታ እየተከናወነ ነው የሚገኘው። ገዥና ሻጮችም እንግዲህ የሚመጥናቸውን የአቅማቸውን፣ በተለይም ደግሞ የገና በዓል የምናስታውሰው በግሩፕ ሆነው ወይም ደግሞ ሰብሰብ ብለው በጋራ የሚከበር በዓል እንደመሆኑ መጠን ሰዎች በጋራ ሁነው አንድ ከብት ገዝተው ለጋራ የሚከፋፈሉበት በዓል ነው። ከዚህ አንጻር ሰዎች እየገዙ በዓልን በጋራ ለማክበር እዚህ ገበያ ላይ ተገናኝተዋል ማለት ነው። አመሰግናለሁ። የዛሬው የገና በዓል ዋዜማ የከብት ገበያ የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ነው። በተመሳሳይም ባንኩ የዛሬ ዕለትን የወርቅ ግቢት መረጃም አድርሶናል። ዝርዝር መረጃውን አብረን እንከታተል። ፈቃዱ፣ መረጃዎችን እንጨርሻለሁ። መልካም ቀን። ቤት ለመረጃዎች እናመሰግናለን። መልካም ጊዜ። አመሰግናለሁ።